ሰላም፣ ጤና ያስጥልን። ውድ የተከበሯችሁ ተመልካቾች እንኳን በሰላም ወደ ቻናል የመጣችሁ። እኔ ዶክተር ናው መባላለሁ። በዚህ ቻናል ላይ በጣም ጠቃሚ የጤና መረጃን ወደ እናንተ ተመልካቾች የማቀርብ ይሆናል። በዛሬው ቪዲዮ የምንመለከተው የቅርንፉድ ተአምራዊ የጤና ጥቅምን በስፋትና በዝርዝር የምንመለከት ይሆናል። ቅርንፉድ ባህላዊ መድኃኒት ውስጥ ለዘመና ጥቅም ላይ የዋለ ተወዳጅ ፍሬ ነው። ጥሩ መዓዛ ያለው ሲሆን ቅርንፉድ ለጤና ተስማሚ የሆኑ ብዙ የጤና ጥቅሞችንም የሚሰጣችሁናል። ምክንያቱም ከፍተኛ ይዘት ባለው ጸረ ባክቴሪያ ቫይታሚኖችና በማዕድናት የበለጸገ ስለሆነ ቅርንፉድን ብትመገቡ የምታገኙት ስምንት አእምራዊ የጤና ጥቅሞችንም የምነግራችሁ ይሆናል። በመጨረሻ ማዘገጃጀቱን እንዲሁም ደግሞ በቀን ምን ያህል መጠቀም እንዳለባችሁና ቅርንፉድን መጠቀም የሌሉባቸውን ሰዎች በስፋትና በዝርዝር የምነግራችሁ ይሆናል። ለዚህ ቻናል አዲስ ለሆናችሁ እንኳን በሰላም መጣችሁ። ይህን ቻናሌን ሰብስክራይብ በማድረግ ናም የደውል ምልክቷን በመጫን ከጤና ጋር የተያዙ ጠቃሚ የጤና መረጃዎችን ማግኘት የሚችሉ ይሆናል። እንዲሁም በቅንነት ላይክ ሼር በማድረግ ሌሎች ሰዎች እንዲማሩበት ማድረግ ትችላላችሁ። አብሮነታችሁ አይለኝ። መልካም ቆይታ። አንደኛ የቅርንፉድ ፍሬን ብትቆረጥሙ የምግብ መፈጨትን ያበረታታል። ቅርንፉድ የምግብ መፈጨት ኢንዛይሞችን ከማነቃቃት እስከ የምግብ መፈጨት ችግርን ማቅለሽለሽና እብጠትን እስከ ማስታገስ ድረስ በርካታ ጥቅሞችን ይሰጣቸዋል። ቅርንፉድ በርካታ ባዮአክቲቪቶችን ይዟል። ይህም ለምግብ መፈጨት አስተዋጽኦ ያደርጋሉ። ቅርንፉድ በሆድ ውስጥ ምግብን ለማፍረስ በጣም አስፈላጊ የሆነውን የምግብ መፍጫ ኢንዛይሞችን፣ ፈሳሾችንም ይደግፋል። ይህ እርምጃ ሰውነት ምግብን በደንብ እንዲያዋህድና ንጥረ ምግቦችን እንዲወስድ ይረዳል። የምግብ መፍጫ ኤንዛይሞች ሲነቃቁ የፕሮቲን እና ሌሎች ንጥረ ነገሮች መሰባበርን ያጠነክራሉ፣ የምግብ መፈጨት ሂደትን ያሻሽላል። ቅርንፉድ የጋዝ መፈጠርን ለመከላከልና ከምግብ በኋላ ሆድ ውስጥ የሚከማጭ እብጠትን ለመቀነስ ይረዳል። የጨጓራ ትራክት ጡንቻዎችን ዘና በማድረግ የጋዝ ክምችትን በመከላከልና የጋዝ መፈጠርን በማስታገስ ወይም ደግሞ የሆድ መነፋትን ያስታግሳል። የምግብ አለመፈጨት ስሜትን በእጅጉ የሚቀንስ ይሆናል። ቅርንፉድ በሆድ ውስጥ ጤናማ የጨጓራ አሲድ ለማምረት ይረዳል። ይህም ለትክክለኛው የምግብ መፈጨት ሂደት እጅግ አስፈላጊ ነው። የጨጓራ ምግብን ለማፍረስ እና ጎጂ በሽታ አምጪ ተዋሲያንን ለመግደል እጅግ አስፈላጊ የሆኑትን ሃይድሮክሎሪክ አሲድን ይይዛሉ። ጤናማ የሆድ አሲድ መጠን የምግብ መፈጨትን ያሻሽላል። እናም ቅርንፉድ በተገቢው መንገድ ጥቅም ላይ ሲውል እንደ አሲድ መተንፈስ ያሉና ቃር ያሉ ሁኔታዎችን ለማስታገስ ይረዳል። ቅርንፉድ ውጤታማ ተፈጥሯዊ የምግብ ፍላጎትን ያነቃቃል የምግብ መፍጫ ፈሳሾች እንዲመረቱም የሚያበረታታ ይሆናል። የምግብ ፍላጎትንም የሚያመጣ ይሆናል። በተጨማሪም የምግብ መፈጨት ስርዓት ላይ አጠቃላይ ተግባር ለማሻሻልም የሚረዳና ይህም ሰዎች የምግብ ፍላጎት እጦትን ሲያጋጥማቸው አንዱ ለፍሬ ቅርንፉድን ብትቆረጥሙ የረሃብ ስሜት እንዲፈጠር በማድረግ ምግብ መመገብ ትችላላችሁ። ቅርንፉድ በጸረ ብግነትና በጸረ ባክቴሪያ ተጽዕኖ ስላለው እነዚህ ውዶች ደግሞ በምግብ መፍጫ ስርዓት ውስጥ ያለውን እብጠት ለመቀነስ ይረዳሉ። በምግብ መፍጫ ስርዓት ውስጥ ያለው ስር የሰደደ እብጠት እንደ አንጀት በሽታ ያሉ ሁኔታዎችን ያስከትላል እና ቅርንፉድ እነዚህ ያሉ በሽታዎችን ለመቆጣጠርና ና እብጠትን ለመቀነስ የሚረዳ ይሆናል። ቅርንፉድ የማቅለሽለሽ ስሜትን ለማከም ጥቅም ላይ ሲውል ኖሯል። የተለመደ የምግብ መፈጫ ችግርን እጅግ የሚያስታግስ ይሆናል። የውድምምን ለመረጋጋት ና ማቅለሽለሽ ወይም ማስመለስ ስሜትን ይከላከላል። በቅርንፉድ ውስጥ የሚገኘው ኢጅኖል በጨጓራ ሽፋን ለ ቁስሎችን በማስታገስ ና የማዳን ችሎታውም እጅግ የሚታወቅ ነው። ቅርንፉድ ሽፋንን የሚከላከለውን ፈሳሽ እንዲፈጠር በማድረግ ከጨጓራ ቁስለጋ ለጋ ተያይዞ የሚመጣውን የሆድ ብስጭት ና ህመምን ለመቀነስ እጅግ የሚረዳችሁ ይሆናል። ስለዚህ ቅርንፉድን ብትቆረጥሙ አጠቃላይ ለሆዳችሁ ወይም ደግሞ ለጨጓራ ምግብ ለመፍጨት እጅግ በጣም የሚያስችል ና ጤናማ የዋስ እድገትን በማስተዋወቅ የፈውስ ሂደቱን እጅግ የሚያቀላጥፍ ይሆናል። ሁለተኛ የደም ስኳር መጠንን ይቆጣጠራል። ቅርንፉድ የኢንሱሊን ስሜትን በማሻሻል የደም ስኳር መጠንን ለመቆጣጠር እጅግ የሚረዳችሁ ይሆናል። ቅርንፉድ ውስጥ ያለው ንቁ ውህድ ጸረ ብግነትና ጸረ ባክቴሪያ ተጽዕኖ አለው። ይህም ኢንሱሊን ለመቋቋምና ና ለአይነት ሁለት የስኳር በሽታ መጋለጥ እድላችሁን የሚቀንስ ይሆናል። በቅርንፉድ ውስጥ ያለው ፍላቮኖይድ ውህድ የኢንሱሊን ስሜትን በማሳደግ የኢንሱሊን ተግባር ሊያሻሽሉ ይችላሉ። ይህ ማለት የሰውነት ሴሎች ኢንሱሊን የተሻለ ምላሽ እንዲሰጡ ያደርጋል። ከደም ውስጥ የበለጠ ውጤታማ የሆነው የስኳር መጠን እንዲወስዱ ያደርጋቸዋል። ቅርንፉድ የደም ስኳርን ለመቆጣጠር ከሚረዱ ዋና መንገዶች አንዱ የኢንሱሊን ስሜትን ማሻሻል ነው። ሴሎች ኢንሱሊንን የሚቋቋሙ ከሆነ የደም ስኳር መጠን ከፍ ይላል ማለት ነው። ስለዚህ ይህም አጠቃላይ የአይነት ሁለት የስኳር በሽታ የሚያጋልጣችሁ ይሆናል። ቅርንፉድ ውስጥ ያለው ውህድ በተለይም ኤጅኖል የተባለው የኢንሱሊን ተግባርን በማሻሻል የተሻለ ግልኮስ መጠን እንዲወስዱ ያስችላቸዋል። ቅርንፉድ በካርቦሃይድሬት መፈጨት ና በግልኮስ ሜታቦሊዝም ውስጥ ተስፋፉ ኢንዛይሞች እንቅስቃሴ ላይ ተጽዕኖ ሊያሳድር ይችላል። ቅርንፉድ የተወሰኑ ኢንዛይሞች ካርቦሃይድሬት ና ቅባትን የሚሰብሩ እና ከምግብ በኋላ የደም ስኳር መጠንም በተሻለ ሁኔታ ለመቆጣጠር ያስችላል። ቅርንፉድ በደም ውስጥ ካለው የስኳር መጠን የረጅም ጊዜ ጉዳትን ለመከ ለመከላከል ና ጤናማ የደም ስሮች ና የአካል ክፍሎችን ለመጠበቅም የሚረዳችሁ ይሆናል። ስር የሰደደ ዝቅተኛ ደረጃ እብጠት ብዙ ጊዜ አይነት ሁለት የስኳር በሽታ ባለባቸው ሰዎች ላይ ይታያል። ይህም ለኢንሱሊን መቋቋም ና ደካማ የደም ስኳር ቁጥጥር አስተዋጽኦ ያደርጋል። ቅርንፉድ ጸረ ብግነት ባህር ያለው፣ ይህም እብጠትን ለመቀነስ እጅግ በጣም የሚረዳችሁ ይሆናል። በመጠኑ መጠቀም እጅግ የሚመከር ይሆናል። ሶስተኛ የጉበት ጤናን ለመጠበቅ ይረዳል። ቅርንፉድ የጉበት ተግባርን የሚደግፉና ከሰውነት ውስጥ መርዛማ ንጥረ ነገሮችን ለማስወገድም ይረዳል። ቅርንፉድ አንቲኦክሲደንት ና በጸረ ብግነት ባህር የበለጸገ በመሆኑ ጉበትን በተለያዩ ጠቃሚ መንገዶች የሚደግፍ ይሆናል። አንቲኦክሲደንት ለጉበት ጤና ወሳኝ ነው፣ ምክንያቱም ጎጂ የሆነውን እብጠትን ለማስወገድ ስለሚረዱ። ይሄ ካልሆነ ደግሞ ኦክሳይድ ጭንቀት ሊያመራና የጉበት ሴሎች ሊጎዱ ይችላሉ። ጉበት የሰውነታችን ቆሻሻ የማጣራት ኃላፊነት አለበት። እናም ሂደት እብጠትን ሊፈጠር ስለሚችል የኦክሳይድ ጉዳት በመቀነስ ቅርንፉድ የጉበት ሴሎችን ከረጅም ጊዜ ጉዳት ለመጠበቅና አጠቃላይ የጉበት ተግባርን ለመደገፍ ይረዳል። ስር የሰደደ እብጠት እንደ ጉበት መወፈር፣ የጉበት ካንሰር ላሉ የጉበት በሽታዎች ሊያጋልጣችሁ ይችላል። ቅርንፉድ በጉበት ውስጥ ያለውን እብጠት በመቀነስ በአልኮል ያልመጣ የሰባይ ጉበት በሽታ እናም ደግሞ በአልኮል ምክንያት የሚመጣ የጉበት በሽታ ኤኤልዲ ያሉ በሽታዎችን ለመከላከል ወይም ደግሞ ለመቆጣጠር ያስችላል። ይህም ሰውነት በማጽዳት ና የሜታቦሊክ ቆሻሻን በማቀነባበር የበለጠ ውጤታማ ያደርገዋል። ቅርንፉድ የጉበት ኢንዛይሞች ተግባርን በማሻሻል በሰውነት ያለውን ጎጂ የሆኑ መርዝ ዛማ ነገሮችን ለማስወገድ የሚረዱ እንደ ሱፐር ኦክሳይድ ያሉ ኤስኦዲ ጠቃሚ የጉበት ኢንዛይሞች እንቅስቃሴን ይጨምራል። የጉበት በሽታ እንደ ሄፒታይትስ ባሉ ኢንፌክሽኖች ሊፈጠር ወይም ደግሞ ሊባባሱ ይችላሉ። ቅርንፉድ በጉበት ላይ ያለውን ጉዳት የሚያደርሱ ኢንፌክሽኖችን ለመከላከል ወይም ደግሞ ለመቀነስ የሚያስችል ጸረ ቫይረስ ባህሪ ስላላቸው የጉበታችሁን ጤና ለመጠበቅ እጅግ የሚረዳችሁ ይሆናል። አራተኛ የአንጎል ወይም ደግሞ የአይምሮን ጤናን ይጠብቃል። የእውቀት ኮኔክቲቭ ተግባርና የማስታወስ ችሎታን ለማሻሻል እንደ አልዛይመር ያሉ የነርቭ ጄኔሬቲቭ በሽታዎች አደጋን ለመቀነስ የሚረዱ ውዶችን ይዟል በጸራ አንቲኦክሲዳንት የተበለጸገ ነው። በቫይታሚን ሲ እና በፍላቮኖይድ የበለጸገ ነው። በአንጎል ውስጥ የኦክሳይድ ውጥረትን ይቀንሳል። አይምሮ ከፍተኛ የኦክሲጅን ፍጆታ ስላለው ኦክሳይድ ውጥረት በጣም የተጋለጠ ነው። ስለዚህ አይምሯችሁን ድብር፣ ጭንቀት እና አጠቃላይ የአእምሮ ሕመምን ለመቀነስ ቅርንፉድን ብትጠቀሙ ይመከራል። በማዕከላዊ ነርቭ ስርዓት ውስጥ የመከላከል ምላሽንም ይሰጣል። ይህም የተሻለ ስሜት እንዲሰማቸው ያደርጋል። ለተሻለ የማስታወስ ችሎታና ረጅም ጊዜ የአእምሮ መታወቅ አደጋን ለመቀነስ ቅርንፉድን ብትጠቀሙ የሚመከር ይሆናል። አምስተኛ የአጥንት ጤንነትን ይጨምራል። ቅርንፉድ ጥሩ ማንጋኒዝ ምንጭ ሲሆን ለአጥንት ጤና እጅግ ጠቃሚ እና ከአጥንት ጋር የተያዙ በሽታዎችንም ለመከላከል ያስችላቸዋል። ቅርንፉድ በባዮአክቲቭ ውህዶች የበለጸገ ነው። ቅርንፉድ ለአጥንት ጤና እጅግ ብዙ ጥቅሞችን ይሰጣቸዋል። ማንጋኒዝ ለአጥንት እድገትና ጥገና አስፈላጊ ማዕድን ነው። ቅርንፉድ በማንጋኒዝ እጅግ የበለጸገ ነው። ሁለት ግራም የተፈጨ ቅርንፉድ ብቻ አጠቃላይ ከ30 ፐርሰንት በላይ ይሰጣል። አጠቃላይ የጋርሊክ አሲድ ና ቫይታሚን ሲ ይይዛሉ። እነዚሁም ሁሉ እብጠትን የሚያጠፉ ሀይለኛ አንቲኦክሲደንት አለው። ስር የሰደደ እብጠት የአጥንት ህብረዋሶችን የሚሰብሩ እንቅስቃሴን ይጨምራል። ስለዚህ ስብራትና ከጊዜ ወደ ጊዜ ደግሞ ደካማ አጥንትን የሚፈጠር ይሆናል። ስለዚህ ቅርንፉድን በአነስተኛ መጠን ብትጠቀሙት ካልሲየም ና ቫይታሚን ኬ ይዟል። ስለዚህ ሁሉም ለአጥንት ሚኒራላይዜሽን ና ስብራትን ለመከላከል እጅግ በጣም የሚረዳችሁ ይሆናል። ስድስተኛ፣ በሽታ የመከላከል ስርዓትን ይጨምራል። ቅርንፉድ በውስጡ ያለው ቫይታሚን ሲ ና ሌሎነ በሽታ የመከላከል ስርዓትን ለማጠንከር ና ኢንፌክሽንን ለመከላከል ይረዳል። አጠቃላይ የህመም ማስታገሻ ባህሪ ስላሉት ህመምን ለመቀነስም ይረዳል። የጥርስ ህመምና ራስ ምታትንም ለማስታገስ ቅርንፉድ እጅግ በጣም ይረዳችሁ ይሆናል። ስለዚህ ቅርንፉድን ብትጠቀሙ የበሽታ መከላከል ስርዓታችሁ እንደዚሁ የሚጨምር ይሆናል። ሰባተኛ፣ የአፋንቹ ጤንነት ለመጠበቅ ይረዳችኋል። ቅርንፉድ ጸረ ተዋሲያን ባህሪ ስላለው ባክቴሪያዎችን ለማዋጋትና አፍን ንጽህና ለመጠበቅ የሚረዳችሁ ይሆናል። አጠቃላይ ጥርስ ህመምን ለማስታገስና የድድ በሽታን ለመከላከል አጠቃላይ ቅርንፉድን ብትጠቀሙ እጅግ የሚመከር ይሆናል። እንደ አስም ማሳልና ብሮንካይተስ ያሉ የመተንፈሻ አካል ችግሮችንም ለማስታገስ ቅርንፉድ እጅግ የሚረዳችሁ ይሆናል። ስምንተኛ የቆዳን ጤናን ይጠብቃል። ቅርንፉድ ዘይት ብጉርን፣ የቆዳ በሽታና ሌሎች የቆዳ ችግሮችን ለመከላከል የሚረዳ ጸረ ጀርም መድኃኒት አለው። ስለዚህ በተጨማሪም ጸረ ጅና ወጤትም ስላለው የቅርንፉድ ዘይትን ብትጠቀሙ እጅግ የሚጠቅማችሁ ይሆናል። ነገር ግን የቅርንፉድ ዘይትን ስትጠቀሙ አለርጂ ያለባችሁና ና ለቆዳችሁ ላይ ከመሞከራችሁ በፊት የጤና ባለሙያን ማማከር ይኖርባችኋል። በመቀጠል ቅርንፉድን እንዴት እንደምታዘጋጁ እነግራችኋለሁ። ቅርንፉድን እንደ ሰሊ ዘሮች፣ ቅጠላቅጠሎች ወይም ደግሞ የወተት ተዋጽኦዎች ካሉ ከሌሎች ምግቦች ጋር አዋህዳችሁ መመገብ ትችላላችሁ። አንዱ ለማንኪያ የተፈጨ ቅርንፉድን በመጨመር ሻይ በማፍላት በየቀኑ አንድ ብርጭቆ መጠጣት ትችላላችሁ። በየቀኑ ለፍሬ ቅርንፉድንም ፉድንም መቆርጠምም ትችላላችሁ። ፍሬውን ብቻ በማውጣት በምግብ ውስጥ ቅርንፉድን ቅመሙን፣ ወይም ደግሞ ቅርንፉድን ፈጅታችሁ በመጠኑ ምግብ ላይ በመጨመር ሾርባ ሊሆን ይችላል፣ ወጡስ ሊሆን ይችላል፣ ሩዝ ውስጥ ሊሆን ይችላል። እዛ ውስጥ በመጠኑ በመነስነስ አዘውትራችሁ ቅርንፉድን መጠቀም ይኖርባችኋል። ጥንቃቄ መውሰድ የሚያስፈልጋችሁ ቅርንፉድ በትንሽ መጠን መጠቀም እጅግ የሚመከር ይሆናል። ትንሽ መጠን ጠቃሚ ቢሆንም ከመጠን በላይ ግን ቅርንፉድን ስታዘወትሩ ጥቅሙ ይልቅ ወደ ጉዳቱ ያመዝናል ማለት ነው። ስለዚህ መርዛማ ሊሆን ስለሚችል ይህ መጠኑን መወሰን ይኖርባቸዋል። በተለይም ደግሞ የቅርንፉድ ዘይትን የምትጠቀሙ ከሆነ እጅግ በጣም መጠኑ ላይ አትኩሮት መስጠት ይኖርባቸዋል መርዛማ ሊሆን ስለሚችል ስለዚህ በመጠኑ መጠቀም እንዳረሱ እንደ አላርጂ ያለባቸው ሰዎች፣ የጉበት በሽታ ያለባቸው ሰዎች፣ አጠቃላይ ግን ቅርንፉድን መጠቀም በብዛት የሚፈልጉ ሰዎች እነዚህ ነገሮችን ከሕክምና ባለሙያ ጋር መማከር እጅግ በጣም ያስፈልጋቸዋል። አጠቃላይ በመጠኑ መጠቀም እጅግ በጣም የሚመከር ይሆናል ማለት ነው። እንግዲህ ለዛሬ ጅላችሁ የመጣሁት ትምህርታዊ የጤና ቪዲዮ ይህንን ይመስላል። እንደተማራችሁበት ተስፋ አረጋለሁ። ሀሳብ አስተያየት ወይም ደግሞ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። በተቻለ መጠን የመመልስላችሁ ይሆናል። በሌላ ጊዜ በሌላ ጠቃሚ ትምህርታዊ የጤና ቪዲዮ እስከምንገናኝ መልካም ጊዜ። ለዚህ ቻናል አዲስ የሆናችሁ ይህን ቻናል ሰብስክራይብ አድርጉ። ከጎን ያለውን የዶል ምልክት በመጫን በየጊዜው መለቅላችሁን እንደዚህ አይነት አስተማሪ የጤና ፕሮግራሞችን ማግኘት ትችላላችሁ። መልካም ጊዜ። ቻው ቻው።